እህታችን ሰርፕራይዝ አድርጋታለሁኝ። ዛሬ ውድ የቻናል ቤተሰቦች እዚህ ጋር የምትመለከቱት ይሄ የእሷ ቤት ነው። አራት ክላስ ነው። ከስልሳ አራት ቅጠል ያልተናነሰ ነው። ልሾ እያሰራሁላት እንደሆነም አልነገርኳትም። እንደዚሁም ደግሞ ልሾ እንደዚያ ያሰራልኛል ብላ አልጠበቀችም። ምክንያቱም ሌላ የቀረ አለና እሱን ራሱ ቀስ ብሎ ያልቃል እያለች እንደማይመቸኝ ትረዳለች። እና ዛሬ እንግዲህ ይሄን ካለቀ በኋላ እነግራታለሁኝ ብዬ አስቤ ነው ለእሷም ያልነገርኳት። እዚህ ጋር የምታዩት ይኸው አሸዋ እያስገለበትኩ ነው። አንድ ባጁ አሸዋ ስንት ነው የሚለውንም ዋጋውን እነግራችኋለሁ። እንደዚሁም ደግሞ ስንት ኩንታል እንደፈጀ ሲሚንቶ ዋጋውን እነግራችኋለሁኝ። ተከታተሉኝ፣ ላይክ አድርጉ። ተጨማሪ ጠጠርና እንደዚሁም ደግሞ የሰራተኛ የግንበኛ ምን ያህል እንደፈጀ አጠቃላይ እነግራችኋለሁኝ። ተከታተሉኝ። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ያ ነቢ አላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ እንድሪሳ ዩቲዩብ ቻናል አርማጅ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። የእህታችን ቤት ይሄው እዚህ ጋር ልሾ እያስደረኩላት ነው። ይሄው እዚህ ጋር ይሄን ይመስላል። ገረገንቲ ገብቶ አብቅቷል፣ ተጠናቋል። ይሄው ግንበኛው ደግሞ ይሄው ችካል ቸክሏል፣ እንደምታዩት። እንደዚህ ደግሞ የሰራተኛ ግንበኛም ምን ያህል ብር እንደፈጀ እነግራችኋለሁ እንደዚሁም ደግሞ እስከ 60 ቅጠልና 65 ቅጠል ድረስ ልሾ ምን ያህል እንደሚፈጅ ንገረንም እያላቸው ነበረ። በዚሁ አጋጣሚ እንግዲህ እነግራቸዋለሁኝ የፈጀውን አጠቃላይ ማለት ነው። ተከታተሉኝ፣ ላይክ አድርጉ። ይኸው እንግዲህ እንደምታዩት አሸዋ እዚህ ጋር ይኸው ሊገለበጥ ነው። ወረርኩኝ፣ እንደምታዩት አልነገርኳትም ቤቱ። ይኸው እንግዲህ እዚህ ጋር መኪና ዳይሬክት ነው የሚያስገባው። መኪና ማስገባ ከሆነ ወጪው ከባድ ነው። ምክንያቱም ይሄ አሸዋ ተገልብጦ እንደገና ሊጋዝ ማለት ነው እንኳን ሌላው ቀርቶ አይደለም ስሚንቶ ራሱ ከዚህ ወደዛ ሲገባ ራቀይ ብለው እንትን ቅሬታ አድሮባቸዋል ሰራተኛዎች ማለት ስለዚህ መኪና የሚገባው መኪና እንኳን ባይገባው እንደው ባጃጅ የሚገባው ጉዞ የቻናል ቤተሰቦች ይመረጣል ለእናንተም ማለት ነው እንደዚህ የቤት ገበያ እንኳን ራሱ አድርጋችሁ ተሸክማችሁ እንደገና ከባድ ነው እና ስትሸጡም እኮ ራሱ ብሩ ይላያል የሚሸጥበት ይህንን ማወቅ አለባችሁ። ተጎርታችሁ መኪና የሚገባውን መግዛት አለባችሁ። ተከታተሉኝ። ይኸው እዚህ ጋር ዋጋውን እነግራችኋለሁኝ። አንድ ባጆ አሸዋ ነው የፈጀው። እንደዚሁም ደግሞ አስራ አንድ ኩንታል ሲሚንቶ ነው የፈጀው፣ ከነ አርማታው ከነልሾው አጠቃላይ ነው ይህንን የፈጀው። ተጨማሪ ደግሞ ጠጠር፣ የተፈጨ ድንጋይ አስር ኬሻ ነው የፈጀው ላይ እየተቀላቅሎ እንደዚህ ሲያቦኩ ሲሚንቶ ሲያቦኩ ጥንካሬ እንዲኖረው ሀሪፍ ነው እሱ። እሱም ተጨምሮ አላላችኋለሁኝ የቻናል ቤተሰቦች፣ ዋጋውን እነግራችኋለሁ። ላይክ አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለወዳጅ ዘመዳችሁ ሸር አድርጉላችኋለሁ። ውድ ቤተሰቦቼ እዚህ ለምታበረታቱኝ ከልቤ አመሰግናለሁ። ወደ ዋጋው እገባላችኋለሁ በደማ እንግዲህ ሲሚንቶ እና ጠጠሩን ያስጨንቁት ሁለት ነው የተመለሰው፣ 1800 ብር ነው የሰራተኛ እዛ የጫኑበትም እዚ ደግሞ ያወረዱበት 800 ብር። ይሄ ደግሞ ጠጠሩ እዚ ጋር አስር ኬሻ ነው። ይሄ እዚ ጋር የምታዩት ተደብልቆ ሲቦካ ጥንካሬ እንዲኖረው አስሩ ሺህ አምስት መቶ ብር፣ አንዱ መቶ ሀምሳ ብር ማለት ነው። አሻዋ አንድ ባጆ ያስመጣሁት ስምንት ሺህ ብር ነው። በጣም ጨምሯል። ከአሁን በፊት እንግዲህ ሰባት ሺህ ነበር ሲሸጥ የነበረው። እንደዚም ደግሞ ሲሚንቶ የፈጀው አስራ አንድ ኩንታል ነው። አስራ አንዱ ኩንታል አስራ አራት ሺ ሶስት መቶ ብር ነው። ናሽናል የሚል ሲሚንቶ ነው። ይሄ እንግዲህ ወሎ ኬሚሴ ላይ ነው የተሸጠ ያለው እና ይህንን ግልጽ አድርጌ እነግራቸዋለሁ። ባለሙያዎችን ስጠይቃቸው እንደዚም ደግሞ ግንበኛዎችንም ስነግራቸው ለብሉኬ ቤት እንዴ እየሰራ ነው አይደለ፣ እንደ ይሄ ምንም ችግር የለውም አሪፍ ነው እሱ ሲሉኝ እሱን አደረግኩላት። የታናሌ ቤተሰቦች ከአሁን በፊት እህታችን አዛኝ ይሄንን ናሽናል ሲሚንቶ ወደ ደቡዌ ሀራ ሳደርስ እየነገርኳ ነበረና ለእሷ እንዲህ ምን ችግር አለ ሐሪፍ ከሆነ እኮ እሱ ናሽናል ደስ ጥሩ ነው ካሉ ምንም ችግር የለም ብላ ትለኝም ነበረ። ስለዚህ ለዛም ነው እንደዚህ ክንትልል የቻልኩት። እንደዚህ ብነግራት ሰርፕራይዝ ሊሆን አይችልምና ለዛ ነው ለእናንተ ግልጽ ለማድረግ ብዬ ነው እንደዚህ ለማስረዳት ቤተሰቦቼ እንግዲህ ይሄው አቁሳል ተጠናቋል። የግንበኛ ደግሞ ይሄ የተሰራበት ያኔ ቀንሶ ነው የሰራልኝ አጠቃላይ ማለት ነው 15000 ብር ነው፣ ከ64 ቅጠል ያልተናነሰ ነው፣ 17000 ነው እንደዚህ የሚሉት ጠይቅ ያለሁኝ ሌሎችንም ሰዎች እንግዲህ ቀንሶ ነው እንትን ያለልኝ። ይሄንን አጠቃላይ የፈጀው 40600 ብር ነው። እሰቡት። የቻናል የቤተሰቦች እንግዲህ ቤት ልሾ ሲደረግ እንደዚሁም ደግሞ ሲመረቅ በር ሲገጠም በጣም ነው የሚያምረው። እዚህ ጋር ማወቅ ያለባችሁ ነገር የቻናሌ ቤተሰቦች፣ አንደኛ ካለቀ በኋላ ሰው አስገቡበት። ሰው የማይኖርበት ከሆነ ሰው ጥሩ ነው ቤት ይወድቃል ማለት ነው። አንዳንድ ሰዎች እንደዚህ ሰው ባይኖርበት እያላችሁ የምትመርጡ አላችሁእና ሰው ቢቀመጥበት ይሻላል። ይህንን ማወቅ ያለባችሁ ይወድቃልና፣ ለዛም ነው ይሄው እንግዲህ አምሯል። በዚህ መልኩ ይሄው ውጭ እንግዲህ የቀረው ግርፍ ነው እንደዚሁም ደግሞ ኮርኒስ ማድረግ ይቀራል። ይህን ይመስላል። አሁን ላይ እንግዲህ ሲሚንቶ ስለቀነሰ ልሾ ያላስደረጋችሁ ልሾ ማስደረግ አለባችሁም። የቻናሌ ቤተሰቦች ይሄው አምሮላታል እንግዲህ እንደምትወደውም እሷም ተስፋ አደርጋለሁ። እህታችን ብዙ ልጆች እንግዲህ አምሳ ቅጠልና እስከ ስልሳ ቅጠል ድረስ ምን ያህል እንደሚፈጅ ልሾ ለማድረግ እስኪ ከባለሙያ ጋር ሆነ ቪዲዮ ስራለን እያላችሁ ነበረ። ይሄው በዛው አጋጣሚ የእህታችን እንግዲህ የፈጀውን ማወቅ ትችላላችሁ። ለዛሬ እንግዲህ የላቸው የመጣሁትን እንደምትወደድ ተስፋ አደርጋለሁ። እናንተ ይሄው በዚህ መልኩ እንግዲህ ይሄን ይመስላል። ውሃ ይሄው መጠጣት ጀምሯል። በጣም ነው ያማረው። ይሄን ይመስላል የቻናሌ ቤተሰቦች። ቤትና ቦታ ለምትፈልጉ ልጆች ደሴም፣ ኮምቦልቻም፣ እንደዚህም ወሎ ኬሚሴም አለ እንደ አቅማችሁ አቀርብላችኋለሁ። ከእናንተ የሚጠበቀው ፍላጎታችሁን እንደዚህ ከአቅማችሁ ከሚፈቅደው አካባቢ ላይ መሆን አለበት። እስከ ዛሬም የለቀኩት ቪዲዮ አለ። የተሸጠው ተሸጧላችኋለሁ፣ ያልተሸጠው አልተሸጠም ብዬ እመልስላችኋለሁ። ቤቴን ጎብኙት። ከአራት መቶ ሰማንያ ያልተናነሰ ቪዲዮ እንግዲህ ለቅቅ ያለው ማለት ነው። እንደዚሁም ደግሞ ሻጮች እና ገዢዎች እንግዲህ ፈቃደኛ ሆነው ሲገዙና እንደዚሁም ሲሸጡ አይታችኋል፣ በተደጋጋሚ በማቀርብ ነገር እንደዚሁም ደግሞ ያልገባችሁን ግልጽ እያደረግኩላችሁ ነው ያለሁት። የቻናል ቤተሰቦች ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስላል። እንደምትወዱትም ተስፋ አደርጋለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወሉ ምልክት ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። አብራችሁኝም ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ። ፍቅር በሙላ